ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ የደረሳችሁ አድማጮቻችን፣ ተመልካቾቻችን ለዛሬ ሐሙስ ረፋድ መጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን ማሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በሀገራችን ኢትዮጵያ በተለያዩ ቦታዎች ላይ ያለውን ክስተት እንዲሁም ወደ ትግራይ ክልል የሚወስደን መረጃ ይሆናል። የትግራይ አድሚ ሰባ በሱዳን የእርስ በርስ ጦርነት ውስጥ በተዋጊነት እየተሳተፈ ነው ተብሏል። ተዋጊዎቹ በወር እስከ ሁለት መቶ ዶላር መቀበላቸው ነው የሚሰማው። የሚዋጉትም ለጀነራል አብዱል ፈታ አልብርሃን ነው ተቀጥሮ የሚዋጉትም ተብሏል። አንዳንድ የመረጃ ምንጮች በሱዳን የእርስ በርስ ጦርነት ውስጥ በሚደረገው ጦርነት የሱዳን የእርስ በርስ ጦርነት ነው ብሎ መናገር ይከብዳል። በቀጠና ያሉት ጦርነቱ ላይ ተሳትፏል ስሉ እነዚህን የትግራይ አድሚ ሰባን ምክንያት በማድረግ ጦርነቱን ደግፎ የተዋጉ ነው በማለት እንግዲህ መረጃዎች እየተሰራጩ ይገኛሉ በስተኛ ካምብ ውስጥ ያሉት ወጣቶች እየጠፉ እንደሆነ የተገለጸው እነዚህ ወጣቶችን እየጠፉ ይሄንን አድሚ ሰባ እየተቀላቀሉ ከሱዳን ጋር የሚደረገውን ጦርነት በገንዘብ ክፍያ ተደልለው እየተዋጉ እንደሚገኙ መረጃዎች በስፋት ወጥቷል። አድማጮቻችን፣ ተመልካቾቻችን ቀደም ሲል እንግዲህ ሱዳን ውስጥ ያሉ የትግራይ የረናሮች እንዲሁም ወታደሮች በዚህ አይነት መልክ በጦርነቱ አገልግሎት እየሰጡ ይገኛል ተብሎ መረጃ ወጥቶ ነበር፣ እምብዛም ትኩረት አላገኘም ነበር። አሁን ይህ ነገር በግልጽ የተለያዩ ሚዲያዎችም መረጃውን እያገኙት ይገኛሉ። በውጭም የሚገኙ ሚዲያዎች እየዘገቡት ይገኛሉ። ቀጠናው ወደ ሌላ አይነት ሁኔታ እንዳይቀየርም ስጋት የሆነበት ሁኔታ ነው ያለው። የሱዳን እርስ በርስ ጦርነት ተብሎ በቀጠናው ላይ በጦርነቱ የተሳተፉ አሉ የሚል ኢትዮጵያንም እንግዲህ የሚያነሳ ጉዳይ ተገኝቷል። በሌላ መረጃ በአማራ ክልል ውስጥ አብዛኛው እንግዲህ አሁን በኅብረተሰቡ ላይ ጫና እየደረሰ ያለው በዘራፊዎች እንደሆነ ታውቋል። እንግዲህ የተለያዩ ቦታዎች ላይ ዘረፋ እየተፈጸሙ ይገኛሉ። በሚፈጸሙት ዘረፋዎች እንግዲህ ቀደም ሲል የፋኖ አባልን ብሎ ፋኖ ውስጥ የነበሩት በተለያዩ ዲስፕሊን ጉድለት ከፋኖ የተባረሩት እነሱ ናቸው። አሁን የፋኖ ስም ለማጥፋት በፋኖ ስም ተደራጅተው በተለያዩ ቦታዎች ላይ ዘረፋ የሚፈስሙት ተብሏል። በቂ መሳሪያ እንዳላቸው እና የሚዘርፉበትን መሳሪያ እንዳላቸው መረጃዎች እየወጡ ይገኛሉ። ፋኖዎቹ እንግዲህ በተለያዩ ቦታዎች ላይ በቁጥጥር ስር ማድረጋቸውንም እያሳወቁ ይገኛሉ። በተለይ ባንዛይ አካባቢ በጎንደር ዙሪያ ህዝብን እየዘረፉ እንዳሉ የተገለጸበት ሁኔታ ነው ያለው ይሄ የጎንደር ቀጠና ነው ደግሞ ዘረፋውም ሰለባ የሆነ የሚገኘው። አድማጮቻችን፣ ተመልካቾቻችን በሌላ መረጃ ሰሞኑን እንግዲህ በተለያዩ ሶሻል ሚዲያዎች ላይ በመቅረብ መረጃዎቹ በስፋት እንግዲህ አየር ጊዜን እየሸፈነ ያለው የቀድሞ የሰላም ሚኒስትር አሁን ታስሮ የሚገኙት የአቶ ታዬ ደንዳ ቃለ ምልልስ ነው። እንግዲህ ቃለ ምልልሱ ከአንድ ሚዲያ ጋር ነው እንግዲህ ያደረገው ክፍል አንድ ክፍል ሁለት ክፍል ሶስት ክፍል አራት ተብሎ በክፍል ተከፋፍሎ በየጊዜው እንግዲህ አዳዲስ መረጃዎች እየቀረቡ ይገኛሉ አብዛኛዎቹ የኢትዮጵያ ህዝብ የሚያውቃቸው ሲሆን ደግሞ አብዛኛዎቹ ለመስማትም ለማየትም በጣም አስቸጋሪ የሆኑ መረጃዎች ሁሉ የተሰሙበት ሁኔታ መኖሩን የተመለከት ነው ታዬ ደንዳ አብይ አህመድ ሀገርን መምራት የማይችሉ አቅመቢስ ነው ለዚህ ነው በሀገሪቱ ውስጥም በጦርነት ለማስቀጠል የሚፈልጉት ብሏል። ታየ ደንዳ ደንዳ ፍትህና፣ እኩልነት፣ ነፃነት፣ ዜጎች መብት መረጋገጥ የማይችል ሰው ነው ያለው። ያለው አማራጭ ጦርነት ብቻ ነው። ይሄንንም እየተገበረ ይገኛል ነው የሚለው ታየ ደንዳ። እንግዲህ ኢትዮጵያ ውስጥ አሁን የትኛውም አካባቢ ሰላም የለም። አማራ ክልል ግልጽ ጦርነት ተከፍቶበት እየተዋጋ ይገኛል። አማራው ራሱን በመከላከል መስዋዕትነትን እየከፈለ ይገኛል። ኦሮሚያ ክልል ውስጥም እንደዚሁ ተመሳሳይ አይነት ውጊያዎች ናቸው እየተፈጸሙ የሚገኙት። ትግራይ ክልል የጦርነት ዝግጅት ተጠናክሮ የቀጠለበት ሁኔታ ነው ያለው። ሌሎች ኦሮሚያ የተለያዩ ቦታዎች ላይ ደግሞ በክልል ውስጥ የሚገኙት የአማራ ተወላጆች በማንነታቸው ጭፍጨፋ እየደረሰባቸው ይገኛል። ወለጋ አካባቢ በአዲስ መልክ በአማራ ተወላጆች ላይ ጭፍጨፋ እየተፈጸመ እንደሚገኝና ይሄ መረጃ በስፋት እየወጣ እንደሚገኝ መረጃዎች አመላካች ናቸው። በሌላ መረጃ መከላከያ በፋኖ እጅ ተወንጫፊ መሳሪያዎች ሳይገቡ አልቀርም ብሏል። እንግዲህ ኮሚቴ የሚያቋቋምበት የቴክኒክ እና የደህንነት መረጃዎች ይሰሩ እየተባለ ይገኛል። ፋኖ ምን አይነት መሳሪያ እንደታጠቀ አልታወቀም። በየትኛው ግንባር ነው በሚለው ጉዳይ እንግዲህ እነሱ እንደፈሩት አልቀርም። በጎንደር ቀጠና ነው ይህንን መሳሪያ የታጠቁት ተብሏል። አድማጮቻችን እንግዲህ ባለፈው ጊዜ የምታስታውሱት ቋራና መተማ አካባቢ ከባድ ውጊያዎች ሲደረጉ ነበር። ናብይ አህመድ በፍጥነት ወደ ፖርት ሱዳን ሄደው ከሱዳን መሪ ከጀነራል አብዱል ፈታ አልቡራን ጋር መነጋገራቸው የሚታወስ ጉዳይ ነው። ይሄም ዋና አላማው ፋኖቹ በመተማ ዮሐንስ ወደ ሱዳን የሚያደርጉትን እንቅስቃሴ ድንበር የሚከፈት ከሆነ ችግር ይፈጠራል፣ የተለያዩ ዘመናዊ መሳሪያዎችንም በዛ በኩል ሊያስገቡ ይችላሉ፣ የሚል ስጋት አድሮበት እንደሆነ አንዳንድ የመረጃ ምንጮች መረጃን አውጥቶ ነበር። አሁንም እንግዲህ ከፍተኛ ጥርጣሬ የገባቸው እና ከፍተኛ ጥርጣሬ ያደረባቸው በዚሁ በጎንደር ቀጠና የተለያዩ መሳሪያዎች ሊገቡ ይችላሉ፣ የሱዳን ታጣቂዎችም በገንዘብ ሊሸጡ ይችላሉ፣ ተላልፎም ሊሰጣቸው ይችላል የሚል ፍርሃት እና ስጋት አድሮባቸዋል። ጎንደር አካባቢ ነው እንግዲህ ይሄ አዲስ መሳሪያ የተገኘ ተብሏል። ሌላው አድማጮቻችን፣ መካከለኛ ምስራቅ ላይ እየተፈጸመ ያለው ጦርነት እንግዲህ ዛሬ የሚቀጥልበት ሁኔታ ነው ያለው። የኢራንን እና እስራኤል ጦርነት ከተጀመረ እንግዲህ አንድ ሳምንትን አስቆጥሯል። እስራኤል አሜሪካ ወደ ጦርነት እንድትገባ የምትፈልግበት ዋና ምክንያትም ጠንካራ የተባለውን ኮንክሪት ለመስበር ነው ተብሏል። እንግዲህ ይህ መሳሪያ ደግሞ በአገገር አሜሪካ እጅ ብቻ ነው የሚገኘው ተብሏል። ምሽጉ ሊደረመስ አልቻለም። አየር ድብደባው ቀጥሏል። እንግዲህ አርገን ወደ 350 ሚሳይል ኢራን ወደ 350 ሚሳይሎች ወደ እስራኤል ከተማ ልካለች። ከዚህ በፊት እንግዲህ አብዛኛዎቹ በአየር ላይ ሲከሽፉ፣ የተወሰኑት ደግሞ የእስራኤልን ከተማ አውድሟል። እስራኤልም አሁን እነዚህን ሚሳኤሎች እዛው ሄደን ማውደም አለብን በማለት ርብርብ እያደረገች ትገኛለች። በእስራኤል ውስጥ እንግዲህ ወደ 24 እስራኤላውያን ተገሏል የኢራን የሚሳኤል ክምችት ምን ያህል እንደሆነ አልታወቀም የት እንዳለም አልታወቀም ተብሏል እንግዲህ አሜሪካ ወደ ጦርነት የምትገባ ከሆነ ጊዜ እንግዲህ አንዳንድ ጊዜ ጠዋት የተናገረውን ጠዋት የተናገረውን ማታ ሀሳብ የመቀየር አይነት ነገር በዶናልድ ትራምፕ ላይ ይታያል የሚሉት በርካቶች ሀሳባቸውን የሰጡበት ሁኔታ ነው ያለው ዶናልድ ትራምፕ በአንድን ውሳኔ ጠዋት ላይ የወስኑ እና ማታ ላይ ያንን ውሳኔ አይተገብሩም የሚሉት በርካቶች ደግሞ በሀሳባቸው ሰንዝሯል። አስቸጋሪ ተራራን እንግዲህ ተገን አድርገው ውስጥ ለውስጥ የተገነባው የኒኩለር ማብለያ ማውደም አልቻልም የተባለው። አሜሪካ ወደ ጦርነት የምትገባ ከሆነ የመጀመሪያው ኢላማ የሚሆነው መካከለኛው ምስራቅ ያሉት የአሜሪካ ጦርነት የጦር ካምፕ ነው ብላለች እንግዲህ ኢራን። እንግዲህ የተለያዩ አፍሪካ ሀገር ላይ የአሜሪካ ሰራዊት አለ፣ ይሄንን ኢላማ እናደርጋለን የሚል ዛቻና ማስፈራሪያዎች ነው እንግዲህ እየላከች ያለችው። ሌላው አድማጮቻችን የኢትዮጵያ ቀይ መስቀል በአማራ ክልል እና በኦሮሚያ ክልል በስደተኞች ላይ እየደረሰ ያለውን ጥቃት ቁስለኞችንም ለማከም ተቸግሬያለሁኝ በየቀኑ የሚቆስሉ ያሉት ዜጎችን ሕክምና ለመስጠት አልቻልኩም ብለዋል። ቀይ መስቀል ነው እንግዲህ ይህንን ሪፖርት ያደረገው። እንግዲህ እንደምታውቁት ኦሮሚያ ክልል ውስጥም ጦርነት አለ፣ አማራ ክልል ውስጥም ጦርነት አለ። ንጹሃን ዜጎችን እንኳን ለማከም አልቻልኩም ነው የሚለው ቀይ መስቀል ማህበር። በአማራ ክልል እንግዲህ በጎንደር ማናማቀጠዋ የተባለው ቦታ በተደረገው ውጊያ ጉዳት ደርሷል። የተከበበው የመንግስት ኃይል በርካታ መሳሪያ እንግዲህ ተማርኳል። በስማዳ ሰኞ ገበያም የደፈጣ ጥቃት ፈጽሟል፣ ጉዳትም ደርሷል ነው የተባለው። ከዚህ በተጨማሪ በጎንደር በርካታ አድማ ብተና ፋኖን ተቀላቅሏል። ይህም የሆነበት ዋና ትልቁ ምክንያት እንግዲህ የአንዳንድ አመራሮች መከላከያ ክልሉን ለቆ ይወጣል፣ ለአድማ ብተና እና ለሚሊሻም ያስረክባል በማለት ከፍተኛ ፕሮፖጋንዳ እየሰሩ ይገኛሉ። ፋኖም ብሪ እያቀረበ ይገኛል። በአንድ በኩል ደግሞ አድማ ብተና አይታመንም፣ ፋኖም አይታመንም፣ በአይነ ቁራኛ ተመልከቷቸው እያሉ እነሱ ላይ እያፌዙ እንደሚገኙ ተገልጿል። እንግዲህ በአራቱም የአማራ ቀጠናዎች ከግንባር በመውጣት እስከነሙሉ ትጥቅ ፋኖን የሚቀላቀሉት ቁጥር ዛሬም የጨመረበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። ሰላም አሉ